ዋና ዋና መንገዶች ላይ ለምንድነው የማትታዪው? በኋላ ላይ ሳጣራ እሷ በሲኒማ ብቻ ሳይሆን ንግድ ስራ ውስጥ ስለዚህ፣ ቢዚ ነች አይነት። እውነት? ውሸት? እውነት። የግል ስራም ስለምሰራ ብዙ ጊዜ ቢሮ ረጅም ሰዓት ላሳልፍ እችላለሁ። መጀመሪያ እንኳን በማርኬቲንግ ማኔጅመንት ስለሆነ የተመረቅኩት ተቀጥሬም አንድ ሁለት አመት ሰርቻለሁ። ከዛ በኋላ ግን የራሴን ስራ ጀምሬ ያለው አሁን የጽዳት አከፋፍላለሁ። በጣም የገረመኝ ሀዋሳ ውስጥ በአንድ ወቅት ሚስ ሀዋሳ ነበርሽ? እውነት? እውነት። ዋው! እዛው ነው የተወለድሽው? አይ አይደለም፣ የተወለድኩት ዲላ ነው፣ ያደግኩት ደግሞ ሀዋሳ። የልጅነት ፎቶሽን እያየው ሁለት ፎቶ ነው። ማዘር ደግሞ አንቺ ነው የሚመስሉት፣ ትመስለኛለች። ልደትሽ የተከበረ ነው አሁ፣ የአራት ዓመት ልደቴ ነበረ። ያኛው ደግሞ ስድስት ወር እያለሁ ከጀርባ ካሁን በፊት እንዴ አነጋጋሪ በሆነ ሁኔታ ልትሽና ክብረሻ ታቂ? እስኪ ትልቁ ቅድም እያየው ነበር የድፎ ዳቦ እዛ ላይ ከዛ በኋላ እንዴት አደገ አንቺ ማለት ትልቁ እሱ ነው። ከድፎ በኋላ አላደገም ያን ያህል። ልደት አክባሪ አደለም እኔ፣ እውነት ለመናገር በራሴ ልደቴን ብያ ክብሬ ምናልባት የተወሰነ ጊዜ እንደዚህ ሰርፕራይዝ ተደርጌ ላቅ ችላለሁኝ በሰዎች በሰዎች በጓደኞቼ። ከዛ ውጪ ግን ልደቴ ላከብር ነው ብዬ ነፍስ ካወቅኩኝ እንጂ ጊዜ በኋላ አላስታውስም። ስለ እናት በተለይ በችግር በብዙ ፈተናውን ስለሚያሳድጉ እናቶች ስታስብ እንዲሰማሽ በጣም ከባድ ነገር ነው የሚሰማኝ ምክንያቱም እናቴ ነች ያሳደገችኝ ና አሁን ላለሁበት ማንነት ትልቁን ድርሻ የምትወስደው እሷ ነች እንግዲህ ከእግዚአብሔር ቀጥሎ። አባትሽ በአንዳንድ ምክንያቶች አንድ ላይ አልኖሩም ነበር። እኔ ከእናቴ ጋር እንዳድግ ነበር የተወሰነው ና እናቴ ነች ያሳደገችኝ በጣም ብዙ መከራ አይታ፣ ብዙ ብዙ አይነት ስትራግል አይታ ያሳደገችኝ እናት ነች ያለችኝ ና በጣም ነው መወዳት ደግሞ በዚህ መልኩ ስላሳደገችኝ በጣም ነው የማመሰግናት። እኔ እናቴን በምንም ነገር መግለጽ አልችልም። የሁሉም እናቶች እንደዛ ናቸው ብዬ አምናለሁ። እና እናት በቃ ምንም ተደርጎ ክፍያ ብለክ ልትለው የምትችለው ነገር ለእናት ምንም የሚከፈል ነገር የለም። አሁን ታዋቂ ከሆንሽ በኋላ የተለያዩ ስራዎች ውስጥ ከገባሽ በኋላ ለእናትና ለሀገር እንደዚህ ያደረግኩ ይባላል። ዝም ነው አይባልም፣ እኮ አይ አንዳንዶች ቢያንስ ይነቀሳሉ ስማቸውን። እና ሳየው ምንም አይነት ንቅሳት ላይሽ ላይ የለም። እንደዛም አይደለም። ምገልጻት እናቴ ልቤ ውስጥ ነች። ላያውጥቼ ምገልጻት እናት አይደለች ንቅሳት ውስጥ ነው። የየሰው የራሱ የሆነ አመለካከት ሊኖረው ይችላል፣ ግን ደግሞ እኔ እንጃ እኔ አልወድም ንቅሳት ባጠቃላይ አንቺን ለዚህ እውቅና ያበቃሽ መጀመሪያ መሰረቱ የታምራት ደስታ ክሊፕ ላይ መሳተፍሽ ነው? አዎ፣ ትልቅ አስተዋጽኦ አለው። የመጀመሪያው መጣት የአዲስ አበባ እንደገባሁኝ ብዙ ችግር ላይ ብዙ ችግሮችን አይቻለሁ። ከታሚ ጋ የተዋወቅኩበት ድርጅት ኢትዮ ዋላቪ ይባላል። እዛ ድርጅት ውስጥ ተቀጥሬ እንድሰራ አደረገኝ። አንድ አብሮኝ የተማረልች ምን ነበር ስራሽ? ይሄ ልክ እንደ እንደ ሆፕ አይነት ድርጅት ነውና፣ እዛ ሙዚቀኞች ይመጡና ሙዚቃ ይሰጡናል። ስለዚህ እሱ ይሄ ሀፋፍ ፔመንት ተብሎ ልክ እንደነሱ አይነት ስራ ነበርና፣ ታሜም አጋጣሚ ሙዚቃ ሊሰጠን ነበር የመጣው እኛ ጋር፣ እንዳገኝ አንድ ክሊፕ አለ መስራት የምፈልገው ክሊፕ አለና ለምን እሱ ክሊፕ ላይ አትሰሪም አለኝ። በቃ ደስ አለኝ። ታምራት ደስታ ክሊፕ ላይ ተገኝቶ ሳታስቢው፣ ከክሊፕ ተቀባይነት ወደ ክሊፕ አክተርነት። በቃ ከዛ በኋላ 15 ፊልሞችን ሰራሽ? አዎ፣ ወደ 15 የሚጠጉ ፊልሞች ሰርቻለሁ። በጣም ከሰው ያስተዋወቀሽ ፊልሞች? ከዛ በኋላ ሁሉም የየራሳቸው የሆነ አስተዋጽኦ አላቸው፣ ግን ትርታ የሚል ተከታታይ ድራማ ነበር። ትርታ ጥሩ ከሰው ጋር እንድተዋወቅ ያደረገኝ ስራ ነው። ለአንድ ሳምንት ወታደር ሆነሽ ነበረ። የወታደር ህይወትን አየሽ። ከባድ ነው በጣምእንጂ በጣም ከባድ ጊዜ ነው ያሳለፍ ነው። የበዓል ፕሮግራም ሲባል የምታስበው ነገር አለ። ከአንድ ቦታ ወደ አንድ ቦታ ስትሄድ የምታስበው አቀባበል አለ። ያልነበረም የጠበቀ እናልፈዋለን ብለን ማናስባቸውን ቻሌንጆች ነው ያለፍ ነው። የሆነ መሳሪያ ፈታታችሁ ገጠማችሁ አው እያንዳንዱ ቀን የራሱ የሆነ ስቴፕ አለው። ልክ የገባን ቀን አሁን ማታ ስለሆነ የገባ ነው አልጋ ማንጠፍ ሊሆን ይችላል። በሚቀጥለው ቀን ፎሌ ቆጠራ ይባል አለ ን የተሳሳት አይመስለኝም። ምንድን ነው እሱ አሁን ጠዋትለሊት 11 ሰዓት ተነስተክ ጫማውን ማድረግ እንኳን ይከብዳል፣ በጣም ይከብዳል። ጫማውን አድርገክ ልብሱን ታጥቀክ ቆጠራ ቦታ ላይ መገኘት አለብክ። ሶስት ቀን ነው አራት ቀን ትሬኒንግ ከወሰድም በኋላ በቃ እናንተ ከዚህ በኋላ ወታችሁ መዋጋት ትችላላችሁ፣ ወጥታችሁ መተኮስ ምናምን ትችላላችሁ፣ በቃ ተብለን እየተነገረን ነው። እኛ ውስጣችን ያውቀዋል ውስጣችንን እንደማይወድ እሺ እናውቀዋለን፣ ግን በቃ ይሄን ነገር እያስጠነቀቁ ነው። እና እዛ አካባቢ የሽግግር መንግስት ነው የዛን አካባቢ የነበረው፣ ከሶስት ዓመት በፊት ማለት ትንሽ ኮሽታ ያለበት የዛን ሰሞን ስለነበረ እዚህ ቦታ ችግር አለ፣ እዚህ ቦታ ችግር አለ ትባላል ስለዚህ የሆነ ነገር ውስጥ ካለ ማለት ነው፣ አንድ ቦታ ላይ እንደምትመደቢ። አዎ ለመውጣት የሆነ ነገር ፈልገን ለመውጣት እንኳን ወደ ሱቅ ፈልገን የሆነ ነገር አትችሉም፣ ትባለ ሰው እዛው መሆን ነው የሚሻለው። እሺ እና ልክ እንደዛ ተብለን ተኛን። በቃ አክቲቪቲያችንን የዛን ቀን የነበረውን እንቅስቃሴ ጨርሰን ተኛን። ልክ ሶስት ሰዓት ነው እንደተኛን፣ አራት ሰዓት ላይ ሀገር ተወረረች። በቃ ከተማው ተወሯል፣ ካምፑ ተወሯል። ሁላችሁም ተነስታችሁ ተጥቃችሁን ታጥቃችሁ መሳሪያችሁን ይዛችሁ ውጡ ተባለ። ከባድ ነበር። ማን ደገፈሽ ወይ እርስ በርስ ተደጋገፋችሁ? ከባድ ነው በጣም ነገጣችሁ። ሁላችንም ግማሹ አንድ እግር ጫማ አድርጎ ሊወጣ ይችላል ሁለት ግማሹ ከላይ የሆነ ነገር ከታች የሆነ ነገር አድርጎ ሊወጣ ይችላል። ብቻ ያስቅ ነበረ። እንዳጋጣሚ ማርቲ በጣም ታሳዝን ነበር። ማርታ ጎይቶ ማርታ ጎይቶ በቃ ማልቀስ ነው የጀመረችው። እንዴ ምንድን ነው ብላ ማልቀስ ጀመረች። እኔ ደግሞ ተስፋ ቆረጥኩ። በቃ ወጥቼ ወይ ልሞት እችላለሁ ወይ የሆነ ነገር ሊከሰት ይችላል። ስለዚህ ምንድን ያደረኩት ይሄ ስተኛ ምጸልይባት ውዳሴ ማርያም ይሄን ይዤ ኪሴ ውስጥ አደረኩኝና በቃ እንግዲህ ከሞትኩም ነብሴ ናቸው ጣና ወጥተና በዚህ አጋጣሚ ነፍሴን አደራ በቃ ብዬ ልወጣ ስል ማርቲ በጣም እያለቀሰች ነው። ከዛ በቃ የእሷ ደግሞ ሲብስብኝ እሺ በቃ አልኩኝና ከኪሴ ውስጥ አወጣውኝና ደረታ ውስጥ አስገባሁትና በቃ ሄነን ያችን እንዳትፈሪ። ከዚህ በኋላ በቃ ከመጣ መጣ ነው መጣ ነው በቃ እንዲህ መሞት ነው ተባብለን ወጣን። ግምጃ ቤት ሂዱ፣ መሳሪያ ልትይዙ ታጥቀን ወጣን። ሁላችን ነው ታጠቅን። ባይዛ ቤት ቲጁም በጣም ጎበዝ ነች ትግስት ግርማ በጣም ጎበዝ ነች። በቃ ጀግና ነች። የሆነ የሆነ ነገሮች ላይ ኑ ውጡ ምናምን የምትላ ሴት ይገረም። ቲጁ ትንሽ የወታደርን ህይወት አይታችሁታል ለአንድ ሳምንት ስልጠና ማለት ነው። ምን ተሰማሽ እውነት በቃ ይሄ ከአስራ ሁለት ያክፍል ወይ ጨርሰክ የሆነ ሁለት ወርም ሊሆን ይችላል ያለውን ሰዓት እንደዚህ አይነት ትሬኒንጎች እንደ ብሔራዊ ውትድርና ነው አይነት ለሀገር የሚሰጥ መወሰድ ብቻ መውሰድ ብንችል ትውልድ ይቀይራል። በጣም ትውልድ ይቀይራል።